በዓለማችን ከጊዜ ወደ ጊዜ በተፈጥሮ የሚሆን በሰው ሰራሽ ምክንያቶች ዓለም በተለያዩ ሁኔታዎች ሚዛን አንሰት እየተመለከትን ነው። በአብዛኛው የሰው ልጆች የሚፈጥሯቸው ክስተቶች ግን ለሚዛኑ መዛባት ትልቁን ድርሻ ይወስዳሉ። ሰላም ጤና ይስጥልኝ፣ ውድ ቻናላችን ቤተሰቦች፣ በዛሬው ፕሮግራማችን ሴቶቹ ባል የሚፈልጉባቸውና የወንዶች እጥረት ያለባቸውን ሰባት ሀገራት መርጠን ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ትኩስ ዜናዎች፣ አስገራሚ መረጃዎች እንዲሁም ልዩ ልዩ ጥቆማዎች እንዲደርሳችሁ ማድረግ ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የወንዶች እጥረት በመላው ዓለም እየታየ እንደሆነ አንዳንድ ጥናቶች ቢያመላክቱም ለዛሬ መርጠን ይዘን የቀረብልናቸው ሀገራት ግን በዓለም ባንክና በሲአይኤ ፋክት ቡክ መረጃ ላይ ተመርኩዘን ነው። ለእነዚህ ሀገራት የወንዶች እጥረት እንደ መንስኤነት የተቀመጡ ብዙ ምክንያቶች ቢኖሩም በዋናነት ግን ጦርነት፣ የአልኮል መጠጥና ፍልሰት አንኳር ምክንያቶች ናቸው። በዚህ ሳቢያም የእነዚህ ሀገራት ሴቶች ከሀገራቸው አልፈው ወደ ሌሎች ሀገራት ወንዶች ማማተራቸው የተለመደ ጉዳይ ሆኗል። እስኪ ቀጥለን ደግሞ አገራቱ እንደማን ማን እንደሆኑና ምክንያቱ ውስጥ ምን እንደሆነ በዝርዝር እንመልከት። ሰባተኛ ኢስቶኒያ፣ የምስራቅ አውሮፓዊቱ ሀገር ኢስቶኒያ የፆታ አለመመጣጠን ችግር ካለባቸው ሀገሮች አንዷ ናት። ከኢስቶኒያ የህዝብ ቁጥር ውስጥ ሴቶች 53.1 ፐርሰንት ይይዛሉ። ይህ ማለትም 88 ወንዶች ለመቶ ሴቶች እንደማለት ነው። በኢስቶኒያ የወንዶች ቁጥር ለማነሱና ሴቶች የሌሎች አገሮችን ወንዶች ለማግባት ያስገደዱበት ምክንያቶች አንዱ የሀገሪቱ ወጣት ወንዶች ወደ ተለያዩ የአውሮፓ ሀገራት ስደት በመምረጣቸውና ልክ ያጣው የአልኮል አጠቃቀማቸው ነው። ወጣት ወንዶች በዚህ የአልኮል አጠቃቀማቸው የተነሳ በጊዜ ለሞት ይዳረጋሉ። ስድስተኛ ቤላሩስ ልክ እንደ ጎረቤት ሀገሮቿ ሁሉ ከሶቪየት ህብረት ነጻ ከወጣች በኋላ የጾታ ምጣኔ ችግር ያለባት ሀገር የምስራቅ አውሮፓዋ ቤላሩስ ናት። በቤላሩስ 88 ወንዶች ለ100 ሴቶች ምጣኔ አላቸው። የቤላሩስ ወንዶች አማካኝ የዕድሜ ጣራቸው 67 ዓመት ሲሆን ሴቶቹ ግን እስከ 79 ዓመት ድረስ ይኖራሉ። አልኮል፣ ሲጋራና መጥፎ አመጋገብ ዋና ዋና ምክንያቶቹ ቢሆንም ከ18 እስከ 27 ዓመት ያሉ ወጣት ወንዶች ለውትድርና ግዳጅ መጠራት የሀገሬውን ሴት ያለባል አስቀርቶታል። በቤላሩስ ወጣት ወንዶች ራሳቸውን በማጥፋትም ይታወቃሉ። አምስተኛ ሩሲያ የዓለም አያለዋ ሩሲያ እንደ ጦርነቱ ሴቶቻቸውን አሳልፈው በመስጠት ግን ድል አልቀናቸውም። አብዛኛው ሩሲያውያን ኮረዶች ከሀገሬው ወንድ ይልቅ የውጭ ዜጋ ይማረካቸዋል። በየማኅበራዊ ድህረ ገጹም እንደ ሩሲያውያን እንስቶች በሩን ከፍቶ ውሃ ጣጩን የሚጠብቅ የለም። ከአገሪቱ ሕዝብ 53.6%ቱ ሴቶች ናቸው። 86 ወንዶች ለመቶ ሴቶች እንደማለት ነው። ለወንዶች ቁጥር ማነስ ሁለተኛው የዓለም ጦርነት፣ የሶቪየት ሕብረት መፈራረስ እንደ ምክንያት ይጠቀሳል። ሩሲያውያን ወንዶች ራሳቸውን በማጥፋት ከዓለም ከፍተኛውን ቁጥር ይወስዳሉ። የሩሲያውያን ቆነጃጅት በመጠጥ ከተጠመዱት የሀገሬው ወንዶች ይልቅ የውጭ ሀገር ዜጎችን ማግባት ይመርጣሉ። በሩሲያ የፍቺ መጠኑም አያድርስ ነው። አራተኛ ዩክሬን፣ ሌላኛው የችግሩ ሰለባ ዩክሬን ናት። በዩክሬን የሴቶች ቁጥር ከጠቅላላ ህዝቡ 53.7 ፐርሰንቱን ይሸፍናል። በዩክሬን ትልቁን የጾታ ምጣኔ ክፍተት የፈጠረው ከዓመታት በፊት የተቀሰቀሰው አስከፊው ጦርነት ነው። በዚህ ጦርነት ብዙ ወጣት ወንዶች አልቀዋል። ወደ ስድስት ሚሊዮን ሴቶችና ህጻናት ወደ ጎረቤት ሀገራት ጥገኝነት ቢሄዱም የሀገሪቱ ከ60 ዓመት በታች ያሉ ወንዶች ንቅንቅ እንዳይሉ ተደርጓል። የሀገሬው ሴቶች እናግባቢሉ ግባ ቢሉ 86 ወንዶች ለመቶ ሴቶችን ደርሷል ምጣኔው። ያገቡትም በጦርነት ወላፈን ባሎቻቸውን ያጡት ቢበዙ ነው። ሶስተኛ ሊቱኒያ ልክ እንደ አብዛኞቹ የባልቲክ ጎረቤቶቿ ሊቱዌኒያም ከፍተኛ የሆነ የፆታ አለመመጣጠን ችግር ያለባት ሀገር ናት። እንደ ኤውሮስታት ጥናት በ2023 ከሊቱዌኒያ አጠቃላይ የሥነ ህዝብ ቁጥር ሴቶች 53.7 ፐርሰንቱን ይወስዳሉ። በአውሮፓ ከፍተኛ የሆነ የአልኮል የመጠቀም ልምድ ያላቸው የሊቱዌኒያ ወጣት ወንዶች በአጭሩ ለመቀጨት ትልቁ ምክንያታቸው ሆኗል። ከአልኮል ያመለጡት ደግሞ ወደ እንግሊዝ ጀርመን እና ሌሎች የአውሮፓ ሀገራት ስደትን በጊዜ ይመርጣሉ። በዚች ሀገር ወንዶች ሶስት እጥፍ ከሴቶች ራሳቸውን የማጥፋት ሪከርድ አላቸው። ምክንያቱ ደግሞ ሱስ፣ ድብርትና ኢኮኖሚያዊ ሁኔታዎች ናቸው። በሊቱዌኒያ ከዩኒቨርሲቲ ተመራጅ ተመራቂዎች ሰባ በመቶ ያህሉ ሴቶች ናቸው። ሴቶቹ በሀያዎቹ መጨረሻ የማግባት ባህላዊ ልምድ አላቸው። በዚህም የመውለድ ምጣኔያቸው አንዲት ሴት በአማካኝ አንድ ነጥብ ስድስት ልጅ እንዲኖራት አድርጎታል። ሁለተኛ ላቲቪያ፣ የቀጠናው ዳፋ ለላቲቪያ የሚቀርላት አይደለም፣ ይልቁንስ ቢብስባት እንጂ 85 ወንዶች ለመቶ ሴቶች በሆኑባት አገር ከጠቅላላው ህዝብ 54 በመቶ ሴቶች ናቸው። በሀገሪቱ ወንዶች በመገለል በጭንቀት የተነሳ አምስት እጥፍ ከሴቶች ራስን የማጥፋት እድል አላቸው። በ2004 የአውሮፓ ህብረትን ከተቀላቀሉ በኋላ በመቶ ሺዎች የሚቆጠሩ ወጣት ወንዶች ወደ ምስራቅ የአውሮፓ ግዛቶች ፈልሰዋል። አንዳንድ ከተሞቿ ከነጭራሹ በሴቶች ብቻ የተሞሉ ናቸው። የዚህ አገር ሴቶች ታዲያ አረ ባል ያለህ ቢሉ ምን ያስገርማል? አንደኛ ኔፓል። በወንዶች ቁጥር ማነስና ሴቶቹ ባል የተቸገሩባቸውን ሀገራት ባየንበት ዝርዝር ውስጥ ከአውሮፓ ወጣ ብለን በአንደኝነት ያገኘ ነው የሲያዊቷን ሀገር ኔፓልን ነው። ከኔፓል የህዝብ መጠን 51.5 ፐርሰንቱን ሴቶች፣ 48.5 ፐርሰንቱን ወንዶች ቁጥር ይሸፍናሉ። በኔፓል ብዙም የተጋነነ የጾታ ቁጥር አለመመጣጠን የለም። ነገር ግን የማህበራዊ ልውውጡ ልዩነት እንዲኖረው አድርጎታል። ከአራት ሚሊዮን በላይ የኔፓል ወንዶች ማለትም ከአጠቃላይ ህዝቡ 14 ፐርሰንት የሚሆኑት ለጉልበት ስራ ወደ ተለያዩ የገልፍ ሀገራት፣ ህንድ፣ ሳውዲ አረቢያ ይሰደዳሉ። በሀገር ውስጥም ሴቶቹ ብቻ ይቀራሉ ማለት ነው። አብዛኞቹ ሴቶችም ከዚህ በሚላከው ገንዘብ ጥገኞች ናቸው። እነዚህም ሴቶች ጠባቂ ሚስቶች ይባላሉ በሀገሬው ሰው። በኔፓል ከአምስት ሴቶች አንዷ በቤት ውስጥ ጥቃት ይሰነዘርባታል። ነገር ግን በፍርሃት ለህግ አያሳውቁ በዚህም ከሀገሬው ወንድ ይልቅ የባይተዋር ሀገሩን ባህል ይመርጣሉ። ውድ የቻናላችን ቤተሰቦች በመላው ዓለም የወንዶች እጥረት ይበልጥ ያለባቸውንና ሴቶች ባህል የሚፈልጉባቸውን የተመረጡ አገራትና ምክንያት በዝርዝር ያየንበት ፕሮግራም ይህን ይመስላል። በአገራችን ኢትዮጵያስ የወንዶችና የሴቶች ቁጥር ምጣኔ ምን ይመስላል? ምክንያቱስ ምን ሊሆን ይችላል? እነዚህን ምላሾች በቀጣይ ይዘን የምንቀርብላችሁ ይሆናል። ቻናላችንን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ስጡ እንላለን ሰናይ ጊዜ